ሁሉም ሰው እየራሱ ገበና እንዳለው አውቃለሁ። ሁሉም ሰው አውቃለሁ። እሽ አይሻለሁ፣ አንተም አያሃለሁ፣ ምንም አንባለሁ። ሰው ባይዘው ወይኔ ያለበት ገበና አውቃለሁ። እውነት ለመናገር ዝም እዚህ ውስጥ ነው የሚይዘው። ኢፍ ዘስ ሳምቲንግ አይ ኦልሬዲ ፋይንድ አውት አድርጌያለሁ። ራስን መውደድ፣ ለራስ መቆም፣ ማወጅ፣ ድምፄን ማሰማት። አዶናይ ቆንጆ ነው። ወጥቼ ቲክቶክ ላይ እናገራለሁ እንደኔ ያለ ቆንጆ ወንድ ኢትዮጵያ ውስጥ የለም። ተካቱንክ 360 ዲግሪ በቃ ተያያዝኩኝ። ገባሽ ታሰርኩኝ። እቺ ዘኔ አሁን ወይኔ ጨነቀኝ። ሰው እንዳይ እፈራለሁ፣ አፍራለሁ፣ ምናምን ሽምልም ልደበቅ፣ ተደበቅኩኝ። መውጣት እፈልጋለሁ፣ ነጻነት፣ ፍቅር፣ ደስታ እፈልጋለሁ፣ አልቻልኩ። ስለዚህ የጊዜያዊ ደስታ የጊዜያዊ ነጻነት እፈልጋለሁ። በምን ላግኘው? ይኸው አለልሽ ብሎ ሰይጣን ያቀርብልሻል። መጀመሪያ ይዝሽ አይምሮሽ ይቆጣጠረውና ያቀርብልሻል። ምን ትፈልጊያለሽ? ይሄ ነው ይሄ ነው። በቃሽ ይሻለኛል። ታያለሽ ከዚህ ያለሽ ምርጫ እሱ ነው ከዛ እሱን ታደርጊያለሽ። ከጨረሽ በኋላ ወይ ምንም ነገር ካለሽ በኋላ ትጨናነቂያለሽ። ወይኔ ጉዴ፣ ቆይ ጻጻት ይመጣል። ጸጸት ደሞ ሰይጣን የሚጠቀምበት ዋነኛው እንትን ነው እንደገና። ከዛ ወይኔ ተጸጸትኩ። እሺ ምንድን ነው የማደርገው አሁን? ተመልሰሽ እንደገና ወደ ጭንቀቱ ትገቢያለሽ። ከዛ ከጭንቀት ደሞ አወጣሽ አለው ይልሻል። ከዛ ትወጫለሽ፣ ከዛ ትገቢያለሽ። ወይ ወስመስ 60 ዲግሪ እንደ ሀገር እዚች ሰርክል ላይ ነን ያለነው። ገባሽ አይደለም? ሶ ከዚህ እንዴት አድርገን ነው የምንወጣው? አፍራለሁ፣ እጨናነቃለሁ፣ ራሴ እንጠላለሁ፣ ከሰው በታች ብዬ አስባለሁ። ግን ራሴ የዋህ ችግር የለውም። እንዴት እዚህ እንደመጣሁ አላቅም፣ እንዴት ራሴ እንደዚህ እንደጠላሁ አላቅም። ግን ለራሴ የዋህ ሆናለሁ። ዛሬ ለራሴ የዋህ ሆኜ አላቅም። ባይዘወይ እድሜ ልኬ ለራሴ ጨካኝ ነበርኩኝ። ለምን ለምዶ፣ ራሴን ምኩሮክሞ በየቀ ለም ማን ያደርገኝ፣ ማን ያስተማረኝ፣ ገባሻ አይ ቲንክ ምርጫ ነው። ምርጫ ልን ሁሌን በየቀ ነው። ግን ራሳችን የራሳችን ጠላት፣ የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግ ነው። ማን የሰጠን በመንፈሳዊ ደረጃ ነው የተሰጠን፣ እንደ ሀገር አንተ በታችን አንተ ቆንጆ አይደለም፣ አንቺ እኮ እንደዚህ አይገባህም እኮ አይገባ፣ ተደበቂ፣ እንደዚህ በል። ለምን ነው የሚመርጣው? ኦኬ እነዚህ ድምፆች እየሰማኋቸው ነው፣ ግን የዋህ መሆን ይመርጣለሁ። ለራሴ የዋህ ሆናለሁ

ተሰቃይተሃል። ተጨናንቀሃል። ራስን ትጠላለህ። ወደ ውጭ ወጥተ መዝናናት አልቻልክም። ኸው ዊድ አለልህ። ከፈለግ ይኸው ፖን አለልህ፣ ይኸው ያ አለልህ፣ አልኮል አለልህ፣ ጠጣ። ያቀርብልላ ያቺ ውህና ምድሮ የምታደርገው መሰለሽ እንደዚህ ብለሽ እንድታስተው ታደርግሻለች። ኃይል ይኖርሻል። የእግዚአብሔር ኃይል ይኖርሻል። ይውህና ውስጥ ነው የሚገኘው እግዚአብሔር። ልንገርሽ፣ ለራስሽ የዋ መሆን ከቻልሽ ሰይጣን በምንም ተአምር አይችልሽም፣ ይፈራል የዛኔ ይበዛብሽ ፈተና፣ ልነግርሽ አልችልም። ገባሽ አይደል? ግን ይሁሉ ፈተና የምታረፊ በምንድን ነው? አይነው ድኩክ እያለሁ ወይ በቃ ሰውነት የተበላሽ ታህል እያለኝ ነው አይምሮ እየሰደበኝ ነው የዋኔን፣ ለራሴ እንደዚህ እያልሽ በየቀኑ የምትሄጅ ከሆነ ይውህና የምታስተምሪ ከሆነ ራስሽን፣ አንድ ቀን ትመጣለች። እነዛ ሁሉ እሱ ሰዎች ኢቭን እያደረግሻቸውም እያለ ግን ስቃይ ውስጥ አይደለሽም። ታውቂያለሽ፣ ስቃይ ውስጥ ግን አይደለሽም። ነፃነት ውስጥ ነሽ፣ ይውህና ውስጥ ነሽ እነዛ ድሮ ያሰቃዩና ይቆጣጠሩ የነበሩት ሱሶች፣ መጥፎ ድምጾች እያሉ ይውህና ነፃነት ይሰማሻል። ንጻነት ይስማሻል። በቃ ወጥተሽ እስኪ ዛሬ ሻይ ልጠጣ፣ እስኪ ዛሬ ወክ ልውጣ፣ ስፖርት ልስራ ትያለሽ። እንደዛ አድርጌ ነው ያሸነፍኩት የኔ ሱስ፣ የኔ ጭንቀት፣ የኔ መጥፎ ሀሳቦች ምናምን። ከይውህና በኋላ ምን ይመጣል? እግዚአብሔር ይመጣል። በደንብ አድርጉ። ገባሽ አደለ? እግዚአብሔር ይዘሽ ነው ከሴጣን ጋር የምትፋለ። ሴጣን አለ የሚቆጣጠርሽ እግዚአብሔር ልጅሽ መፋለም ትጀምራለች። ከዛ በኋላ ሰልፍ ኢምፕሩቭመንት ይጀምራል።